ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ። እግዚአብሔር መስገን። ዛሬ የደስታ ቪዲዮን ይዤላችሁ የመጣሁት ማለት ነውና ይህ ቪዲዮ ላይክ ላይክ ላይክ አድርጉ። ቢያንስ መቶ ላይክ ፈልጋሉ ለዚህ ቪዲዮ ማለት ነውና፣ እንዴት ናችሁ ልኝ? ደህና ናችሁ ወይ? የኔ ምርጦች፣ የኔ ምርጣ ምርጦች፣ የኔ ውዶች፣ የኔ ፎንቃዎች፣ የኔ ማርማራ ወለላዎች፣ ያህ የሚናይ ብሩክ ወዳጆች፣ የት ነው ያላችሁት? ምኑ ጋር ናችሁ ያላችሁት? ዛሬ ደስታ ነው። ዱባዮች ተዘጋጁ። ዱባይ ተዘጋጁ። ቀይ ምንጣፍ አንጥፋችሁ ኖችን ቆንጆዬ ልጅ የምትቀበሉት አለዛ፣ እናስቀራታለን። ሀይሚ ዌልካም ዱባይ ብለናል ማለት ነው እና ነገ ድገባለን ነው ቅመሟ ብሩኬ። ግን ምን ላድርግ አንተ እኮ አንተ እኮ በምክንያት እኮ ነው የምትወደደው በይኔ ብሩኬ። ወይ አንተን የወለደች እናት ዘር ይባረክ እንደ አብርሃም። ሌላ ምንም አልልክም። ቃልህን ጠባቂ እውነተኛ ሰው እኔ ለሀይሚ አላንስም። ሌላ ሰው ማ የሀይሚን ትኬት እንዲችልላት አልፈልግም አለ ማለት ነው። አይ ብሩኬ ባይዘዊ ማለት ነው፣ የእውነት ማለት ነው። ኔናት ደግሞ ሳታስበው ዛሬ ፀጉሯን ሁሉ ተሰርታለች፣ ለነገ ፍላዊቷ ተዘጋጅታበታለች። ውስጧ ነግሮታል መሰለኝ ማለት ነው። ኔናት እውነት ዛሬ ኢንስታግራም ላይ ለጥፋ ሳይ በቃ ከብቶኝ ነበረ ማለት ነውና፣ በስመ አብ በጣም ነበረ በጓጎ ዱባይ ለመሄድ ማለት ነውና በቃ ተሳካላት እና ዱባይ ሄደች የእኔ እናት ማለት ነው። እና በመጀመሪያ ብሩኬን የእውነት በጣም በጣም በጣም በጣም እናመሰግናለን ስለሰማከን፣ ቃልህን ስላከበርክ፣ ስላልተውካት፣ ሁሉን ነገር አስተካክለክ ፍቅርን መርጠግ ስላስተካከልክ፣ ስለሰማከን የእውነት በጣም ነው የምናመሰግነው። ያለ ምክንያት አይደለም። አንተ ትለያለህ የምንለው ባለ ምክንያት አይደለም። የምንወዳችሁ የእውነት ትለያላችሁ ማለት ነው። ደስ ብሎኛል ዛሬ የእውነት ለመናግራችሁ ማለት ነው በጣም ደስ ብሎኛል። ሲቀጥል ኦኬ ከዛሬ ዛሬ ቪዲዮቸው ያው ኦልሬዲ እሱም ሀይሚን መጨረሻ ላይ ነገራት ማለት ነው እና ያው ነገ ነገ ይገባሉ ዱባይ። ሜይ ቢ ዱባይ ስንት ነው? በቀን በአንድ ቀኑ ሶስት ጊዜ በረራ ነው ያለው ማለት የስንት ሰዓት ፍላይት እንዳላቸው አልነገረንም አላስታወቅኩም። ግን ከሰአት ወይ ስምንት ሰዓት ወይ ዘጠኝ ሰዓት ይገባሉ ብዬ አስባለሁ በዱባይ ማለት ነው ሶስት ሰዓት ወይ ምናምን የምሳሳቱ ከሆነ ሶስት ሰዓት ነው የሚገቡት። የጠዋቱ ከሆነ ደግሞ ምሳሳት ይገባሉ ማለት ነው እና ይገባሉ ብዬ አስባለሁ። ያው ኦልሬዲ ዱባይ ከገቡ በኋላ ምርጥ ምርጥ ቪዲዮ እንደሚሰሩልን ተስፋ እናደርጋለን። ሀይሚን ዱባይ ላይ ቡርቅ በይበት፣ ይሄ ፍቅራችሁን አንጫጩ አንጫጩ አንጫጩ ማለት ነው እና እንጃ በጣም ደስ ብሎኛል የእውነት ለመናገር ማለት ነው እና በጣም እኔ ግን እንደ እኔ ነግሬያቸዋለሁ፣ እንደሚወስዳት ጠርጥሬያለሁ። ለምን ትኬቱ የሚስተካከል ነገር ነው። ትኬት ይስተካከላል፣ በጣም ቀላል ማለት ነው። ግን ያው እሱ እንትን ያደረገችው ነገር ምናምን አናዶት ምናምን ከተሆነው እንጂ ትኬት በጣም ቀላል ነገር ነው፣ እና ያ ነገር እንደሚስተካከል ተናግሬያለሁ። ሲቀጥል ደግሞ ያው በእርግጥ ያናድዳል ውሸቱ ያደረገችው ነገር፣ ግን እሱም ቆም ብሎ ማሰብ ነበረበት። መቾኮል የለበትም ብሎ የሚሆን ነገርን በአንድ ሁለት ቀን አዳምጦ ለውሳኔ መስጠት ተገቢ ነው ብዬ አስባለሁ። ኤኒዌይስ እኛውን ዛሬ ስለ እሱ ልናወራ አይደለም የመጣነው። ነገሮች ተስተካክለው እግዚአብሔር ቀኑን አሻግሮ ዛሬ ዛሬ ላይ እዚህ ደርሰዋል። ሀይሚ ማለት የልጅ አዋቂ ቅመም ናት፣ የጋሽዬ ልጅ ማለት ነው። እኔ እኮ ፀጉሪ ለአንተን የተሰራሁት እና ላበላሽብሽ፣ እንዲ ምናምን ሲበል አራት አበላሽብኝ አራት አበላሽብኝ ግን ለምን ታበላሽብኛል? ካንተ ውጭ የሚያይን ሰውም የለም ግን ለምን አይበላሽ አለች። መልሷ በጠቡ በጣም እሷ የምጠበቅ ባይ ዘ ዌይ እንትን ነገር ናት መሰለኝ። ብዙ ጊዜ ሀይሚ ስነ ጽሑፍ ምናምን ትወዳለች፣ ብዙ ጊዜ ገጣሚ ናት። የመጀመሪያ ጊዜ ካያቸዋት ገጣሚ ነገር ናት ምናምን እና መልሶቿ በጣም ይገራርባሉ። የምታወጣቸው ቃላቶች በጣም ከባድ ናቸው። እናንተ አታስቡትም፣ ካፌ ይወጣል ብላችሁ ማለት ነው። እና ብሩኬ ዛሬ ትኬት ይዞላት መቶ ሰርፕራይዝ አድርግቷታል ማለት ነውእና አላመነችም ከምላችሁ በላይ ማለት ነው። ትኬቱን ስታየው እና በጣም ደስ ያላት የእውነት በቃ ግን በጣም በቃ ደንግጣለችም፣ አላመነችም ምናምን ያው ኦልሬዲ ትኬቷ በስሟ ሲሆን ስታየው ነው ደስ ያላት። እና ያው ነገ ዱባይ ይሄዳሉ እግዚአብሔር ብቻ ባይሎፕራን የሚሄድ ሰው ሰማይ ደብስ የሚመለሰው በጣም ከባድ ነው ትላለች እናቴና እግዚአብሔር በሰላም ድንግል ማርያም በሰላም እቅፍ ድግፍ አድርጋ ከነ ልጇ ታስገባችሁ። ዱባይም ስትገቡ ደግሞ ሰላም መግባታችሁን ቪዲዮ ወስዶልን እንዳናስብ የኔ ድምቀቶች አንተ እና ደግሞ ብሩኬ ደግሞ ለወረኞች ማለት ነው፣ መልስ መስጠት አያስፈልግም ማለት ነው። ለምን እንደሆኑ እናውቃለን። አረብ የሚለው ተረት አለ ማለት ነው፣ ውሾቹ ይጮሃሉ፣ ግመል የሚሄዱን አያቆምም። እና አንተ ለነዛ ሰው ለውሾቹ መልስ ከሰጠች ማለት ነው፣ እና መልስ መስጠት አይጠብቅም። ውሾቹ ልም ይጮሃሉ ማለት ነው። እና አንተ ወደፊት ህልምን ብቻ አሳካ ማለት ነው። እና ዝም ብለን ማንንም አትስማ። ብዙ ሰው ብዙ ነገር ይላል። ስታደግ አንገትን ቀና ስትሊጭ ይሰብራሉ። ለምን ብዙ ተመልካች አገኘ? ለምን ብዙ ሰው አየ? ለምን ብዙ ቪዮ አለ ተብሎ ማለት ያን ነገር አትስማ። ከዚች ከፍንድቅ ልጅ ጋር ብዙ ተባዙ፣ አራት ልጅ ውለዱ። አሁንም አራት ግን አራት ልጆቹን ለማን አደራ ሰታችሁ ነው? ለማን ለማን? አያሳዙናችሁ? እነዛን የመሰላችሁ የመሰሉ ልጆች ሁለት ወንዶች፣ ሁለት ሴቶች የጥላችሁ ነው። ናፍቆታቸውስ እንዴት ያደርጋቸዋል? መቼ ስለነሱ ትኬት ቆርጣችሁ ይዛችኋ ትሄዱ ብዬ አስባለሁ። እና በቃ የእውነት ብሩኬ በጣም ትለያለህ እና ብዙ በቃ በጣም ኮሜንት ላይ አረ በጣም አረ ውሰዳት ዱባይ፣ አረ ውሰዳት በጣም ብዙ ጊዜ ኮሜንት ላይ ውሰዳት ምናምን ሲባል በጣም ብዙ ኮሜንት ካያችሁ ማለት ነው። እና ያው እኛ ለእኔ ትናንት ለዛውም በቃ ልየር ነው ምናምን ካራቀም በኋላ ምናምን ሲለኝ ማለት ነው በቃ ጥሏት ሊሄድ ነበር። ያመረረ የመሰለ ማለት ግን ጥሏት እንደማሄድ ያቃል። ኦልሬዲ ተስተካክሎልታል ፓስፖርቱ፣ ምኑ ምኑ ምናምን። ግን የተስተካከለ ነገር ደግሞ ጥሏት አይሄድም። በባለፈው በጣም አዝናለች ከፍቷት ነበር፣ እና ሁለት ደግሞ ብሩክ ቃሉ ሁሉ ጊዜ የሚጠበቅ ቃሉ ጠባቂ ሰው ነው። ለዛ ጥሏት እንደሚሄድ እኔ ከዚህም በፊት ቪዲዮ ሰርች ላችኋለሁ፣ እና የኔ ግምት ጥሩ ነው። አንዳንድ ጊዜ ሁሉ ጊዜ ካፋችን ምን ሁላችንም ሁሉ ጊዜ የአፋችንን ፍሬ እንበላለን ይላል እግዚአብሔር። ቀንም ማለት ነውና ሰው የአፉን ፍሬ ነው የሚበላው ማለት ነው። እውነት ነው፣ የእውነት ነው የምነግራችሁ፣ ሰው የአፉን ፍሬ ነው የሚበላው፣ ያወራውን የተናገረውን ነገር ነው የሚደርስበት የሚሆንበት ማለት ነው። ሁሉ ጊዜ ጥሩ ነገር የምትመኙ፣ እግዚአብሔር ጥሩ ነገር እንትን የምትሉ ከሆነ እግዚአብሔር ያን ነገር ያሳካላችኋል። መጥፎ ነገር በሰው ላይ ተንኮል፣ ሴራ፣ ውድቀት የምትመኙ ከሆነ ግን እናንተ ለዛ ነገር አንተን አትሉ፣ አይሳካላችሁም ነገሮች ማለት ነው። ትወርቃላችሁ እና